ሰላም ጤና ይስጥልኝ ክብራትና ክብራን የዶክተር ዮሐንስ ቻናል ገጽ ተከታታዮች እንደምን አላችሁ? እኔ አለው እግዚአብሔር ይመስገ እንደና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው በአምስት ደቂቃ ውስጥ የሚያስተኛችሁ እጅግ በጣም ጥሩ የሆነ የተፈጥሮ ሻይን እነግራችኋለሁኝ አዘገጃጀቱን እናም መቼ መጠጣት እንዳለባችሁ በደንብ እነግራችኋለሁኝ ማለት ነው። ይህ የጤና ትምህርት ታዲያ ለበርካታ ሰዎች በጣም ጠቃሚና አስተማሪ ስለሆነ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ እላለሁኝ። ጥያቄ ካላችሁ ጥያቄያችሁን በኮመንት ላይ አስፍሩልኝ፣ ሀሳብ አስተያየታችሁንም አስቀምጡልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። ብዙ የተፈጥሮ የእንቅልፍ መጠጦች ቀስ በቀስ የሚሰሩ ቢሆንም ከሁሉም ፈጣን የሚሰጠው አስተማማኝ እናም ውጤታማ የሆነው የተፈጥሮ የእንቅልፍ መጠጥ የሙዝ ልጣጭ የእንቅልፍ ሻይ ነው። በተጨማሪም የእንቅልፍ የሙዝ ሻይ በመባል ይታወቃል። ይህ መጠጥ ለአብዛኛዎቹ ሰዎች በደቂቃዎች ውስጥ ይሰራል። ምክንያቱም ልዩ በሆነው ማዕድናት ጥምረትናም የነርፍ አስተላላፊዎችን በሚያነቃቁ ውዶችም የተሞላ በመሆኑ ነው። የሙዝ ልጣጭ ሻይ በፍጥነት የሚሰራው ለምን እንደሆነ ልንገራችሁ። ፍሬው ሳይሆን ልጣጩ በብዛት የሚይዛቸው ነገሮች፣ ማግኒዥየምን ይዛል። ጡንቻዎችን ያረጋጋል፣ ውጥረት ወይም ደግሞ ጭንቀትን ይቀንሳል፣ እናም የነርቭ ስርዓትንም ያረጋጋል። ፖታሴምንም ይይዛል። ጡንቻዎችና ነርቮቻችሁ እንዲረጋጉም ይረዳል፣ የማታ ቁርጥማትንም ይቀንሳል። ትራይፕቶፋንንም ይይዛል። ወደ ሴሮቶኒን ከዛም ወደ እንቅልፍ ሆርሞን ወደ ሜላቶኒን የሚቀየር አሚኖ አሲድ ነው። ተፈጥሯዊ ጋባም አለው። የአእምሮ እንቅስቃሴን የሚቀንስና የእንቅልፍ ስሜትን የሚያስከትል የነርቭ አስተላላፊ ነው። በርካታ አንቲኦክሲዳንቶችን የሚይዛል። ጭንቀትንና ፍርሃትን የሚቀንሳሉ እነዚህ አንቲኦክሲዳንቶች የእንቅልፍን ቀላልም እያደርጉታል። ስለዚህ እነዚህ ውህዶች በአንድ ላይ ሆነው ከአምስት እስከ አስር ደቂቃዎች ውስጥ የእንቅልፍ ስሜት እንዲሰማችሁ የሚያደርግ ኃይለኛ የማረጋጋት ውጤትን ይፈጥራሉ ማለት ነው። ታዲያ የሙዝ ልጣጭ የእንቅልፍ ሻይ እንዴት እንደሚሰራና እንደሚዘጋጅ ልንገራችሁ። በጣም ቀላል የሆነን አዘገጃጀት። የሚያስፈልጋችሁ ግብአቶች አንድ የበሰለ ሙዝ ከቆዳው ጋር፣ ሁለት ኩባያ ውሃ፣ አንድ ቁንጥጫ ቀረፋ፣ እንደ አማራጭ መረጋጋትን ይጨምራል። አንድ የሻይ ማንኪያ ማር እንደ አማራጭ መጠቀም ትችላላችሁ፣ የነርቭ ስርዓትን ስለሚያረጋጋ። አዘገጃጀቱም ሙዙን በቅድሚያ በደንብ እጠቡት። በፍጹም አይላጥም። ጫፎቹን ጫፍና ጫፉን ማለት ነው ቆርጣችሁ ሙዙን ከልጣጩ ጋር በሁለት ኩባያ ውስጥ ለአስር ደቂቃ ያክል አፍሉት፣ በደንብ ማለት ነው። ከዛም ውሃውን ወደ ኩባያ አጣሩት። ሙዙን ስታፈሉት ጫፍና ጫፉን ቆርጣችሁ ካስወገዳችሁ በኋላ ሌላውን ሙዝን በደንብ መቁረጥ ያስፈልጋል። ከነልጣጩ ትንሽ ትንሽ ቦታ ቆርጣችሁ ማፍላት ነው። ከዛም ውሃውን አጣሩት። ከፈለጋችሁ ቀረፋ ወይም ደግሞ ማር ጨምሩበት። ይህ እጅግ በጣም ኃይለኛ የእንቅልፍ መጠጥ ነው። ለመጠጣትም ደግሞ ምርጡ ጊዜ ከመተኛታችሁ ከ10 እስከ 20 ደቂቃዎች በፊት ጠጡት። ለአብዛኛዎቹ ሰዎች በተለይም በባዶ ሆድ ላይ ከተወሰደ ከአምስት እስከ አስር ደቂቃዎች ውስጥ ውጤቱ ይሰማችኋል። ምን አይነት ስሜት እንዲሰማችሁ ያደርጋል? ከጠጣዎች በኋላ ከባድ የአይን ሽፋኖች፣ ሞቅ ያልና የተረጋጉ ጡንቻዎች እንዲሁም ደግሞ የቀዘቀዘ አተነፋፈስ፣ የአእምሮ ዝምታ ወይም ደግሞ እርጋታ፣ እንዲሁም የተረጋጋና እንቅልፋማ የሆነ ስሜት ይሰማችኋል ለዚህም ነው ብዙውን ጊዜ በተፈጥሮ የሚያስተኛ እናም የሚያረጋጋ መጠጥ እየተባለም የሚጠራው። ታዲያ ምን አይነት ሰዎች መተው ወይም ደግሞ መቀነስ አለባቸው መሰላችሁ? አንዳንድ ችግር ካለባችሁ መተው ወይም ደግሞ መቀነስ ያስፈልጋል። ለምሳሌ የኩላሊት ችግሮች ካለባችሁ፣ ምክንያቱም በፖታሲየም ይዘቱ ምክንያት የኩላሊት ችግር ካለ ኩላሊቶቻችን ከፍተኛ የሆነ ፖታሲየምን ማቀነባበር አይችሉም። እንዲሁም የስኳር በሽታ ካለባችሁ፣ ምክንያቱም ማርን የምትጠቀሙ ከሆነ ሙዝም ጣፋጭ ስለሆነ የደም ስኳርን በመጠኑ ከፍ ስለሚያደርግ እዛ ጋ ጥንቃቄ ማድረግ ያስፈልጋል። በተጨማሪም ለሙዝ አለርጂ ካላችሁ፣ ይህ በጣም አልፎ አልፎ የሚከሰት ነው። ነገር ግን አለርጂ ካለባችሁም ማስወገድ ያስፈልጋል። ከዚህ ውጪ በጣም አስተማማኝ የሆነ ሻይ ነው ማለት ነው። ለበለጠ ጠንካራ አሰራር ደግሞ ለእንቅልፍ እጦት ማለት ነው። ጠንካራ የሆነ የበለጠ ኃይለኛ የእንቅልፍ ውጤትን ደግሞ ከፈለጋችሁ ሙዝና የካሞሚል ሻይ ጥምረትን አንድ ላይ ማዋሃድ ነው። ሙዛችሁን ለአስር ደቂቃ ካፈላችሁ በኋላ አንድ የካሞሚል የሻይ ከረጢትን በሙዙ ውሃ ውስጥ ጨምሩበት። ከዛም ከሶስት እስከ አምስት ደቂቃዎች አቆዩት። ይህ የሚጨምረው አፒጀኒን ወይም ደግሞ ከእንቅልፍ ተቀባይ ጋር የሚጣበቅ ውህድ እናም ጠንካራ የማረጋጋት ውጤትን ይፈጥራል ማለት ነው። ይህ ጥምረት ታዲያ በቤት ውስጥ ልታዘጋጁት ከምትችሏቸው በጣም ኃይለኛ የተፈጥሮ የእንቅልፍ መጠጦች ውስጥ አንዱ ነው ማለት ነው። የሙዝ ልጣጭ ሻይ በጣም ድንቅ ነው። በከፍተኛ ሁኔታ እንቅልፍ የሚያስቸግራችሁ ከሆነ ይህንን በመጠቀም ለውጡን ታያላችሁ ማለት ነው ከጊዜ በኋላ ስለዚህ ክብራትና ክብራን ተመልካቾች የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። እንደተማራችሁበት ተስፋ አደርጋለሁኝ። ሀሳብ አስተያየታችሁ ደግሞ አይለኝ ይላለው። ይህ የጤና ትምህርት ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ፣ አሳውቁ። ላለሁኝ ጥያቄ ካላችሁ ጥያቄያችሁን በኮመንት ላይ አስፍሩ። በቀጣ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻውቻው።